ስራን ሳታውቅም? እንዴ አላውቀውም። አዲስ ኮርስ ነው። ሆታይ ነው። ይበቃናል። እዚህ ጋር ቅድም ሳንታወቅ። ዮናስ በኋላ ስልክ ስደውልለታለሁ። በእውነት ሰው የምታወራው ነገር አለ። አባትህ እኮ ነው። የዚህን ሳምንት ክላስ ከመጨረሳችን በፊት አሳይመንት ሰጥቻችኋል። ሄደን አንጂ ከዮናስ ጋር ምንም ምንም ነገር እንዳትሽ ጥፋት እንዲያው የሆነ የት ሄዶ ነው? እኔ እንጃ፣ ስደውልለትም ስልኩ አይሰራም። ከዛሽ ልጅ ጋር ሄዶ ታውቅያለሽ፣ እንደዚህ አይነት ሰው እንደማሉት፣ እሱን መጨረሻ ላይ እስከ መቼ ነው ግን አንተ ፍቅር ላይ የምትቆመጠው? ብዙ ጊዜ የፈለግከውን ነገር ስታገኝ ዋጋ ያንስባል። ፍቅር ያዘን ምንድን ያደረግሽው? ሁሌ አንተ የምታደርገው ግን ምንም አያደርጋትም አይደል? እሱ ራት ቢሆን ነበር የሚያሰገው ሰው። ከፍጥረቱን ፈሪ አደለም፣ እንዲያውም ሰው ሲፈራ ነው እምነት ነው። አሁን አንተ የማትፈራው ጀግና ስለሆንኩ ወይስ ተስፋ ስለቆረጥክ?